አቤቱ ወደ አንተ ትማጽኝ ያለውና ከጠላቶቼ አድነኝ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅ መንገድ ቅዱስ መንፈስህም በጽድቅ ምድር ይምራኝ። እግዚአብሔር ሆይ ነጻ የምታወጣ የምትረዳ የምታግዝ እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ዛሬ እንጸልያለን። ምሪት በሚያስፈልገን ጉዳይ ላይ እንድትናገረን እንድትመራን፣ እግዚአብሔር ሆይ በእያንዳንዱ ጉዳያችን ላይ ጣልቃ ገብተ፣ እግዚአብሔር ሆይ ወደ እውነት እንድትመራ የተበላሹትን ነገሮች እንድታስተካክልልን፣ እግዚአብሔር ሆይ ዛሬ እንጸልያለን። ሰው ያላንተ ብቻውን ብርቱ ሊሆን አይችል። አንተ ካረዳኸው ስኬታማ ሊሆን አይችል። አንተ ጉልበት ካልሆንከው ስኬታማ ሊሆን አይችል። ለዚህ ነው እግዚአብሔር ሆይ ሁል ጊዜ በማለዳ፣ ሁል ጊዜ በምሽት፣ ሁል ጊዜ በቀን ሁል ጊዜ ካንተ ጋር የምናወራው እግዚአብሔር ሆይ አሁን ምሪት በምንፈልገው ጉዳይ ላይ ወደ እውነት ሁሉ እንድትመራን አቅጣጫውን እንድታሳየን ብዙ ዓመት የለፋንበት ብዙ ዓመት የደከምንበት ጉዳይ ላይ ያንተ ምሪት እንዲገለጥ ድምጽህ እንዲመጣ ምሪትን እንፈልጋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም መንከራተት ከኛ ላይ ይመታ፣ መንከራተት ከኛ ላይ ይነሳ፣ ድካም ብቻ ከኛ ላይ ይነሳ። አንተ ስትመጣ እረፍታለህ። ና ጌታ ሆይ ና አጋብዛሃለሁ፣ ወደ ቤተሰባችንና ወደ ወንድሞቼና ወደ እህቶቼና ወደ አባቶቼ፣ ወደ እናቶቼና እግዚአብሔር ሆይ ባነቡበት በጓዳ ባለቀሱበት ባለቀሱበት በጸለዩበት ጉዳይ ላይ የመጨረሻ ልታደርግና ወደ ህይወታቸው፣ ከችግሮቻቸው ነፃ ልታወጣና ተገለጥ እግዚአብሔር ሆይና፣ ተገለጥ ና መልካምነትን አሳይ ዳዊት አምላክ ወዴት ነህ ባልን ጊዜ እግዚአብሔር ሆይ ወዴት ነው እልሃለሁ። ዳዊትን አምላክ ወዴት ነው ብለው ጠየቁት። እስኪ ወዴት ሄደ ብለው ጠየቁት። እግዚአብሔር ሆይ ዛሬ እንጸልያለን። አንተ ከኛ ጋር እንዳለ ይታወቅ ዘንድ መልካምነትህን አሳይ፣ ባርኮትህን አሳይ፣ ሰላምህን ግለጠልን። ጌታ ሆይ ያለአንተ እኮ ማንም የለንም። እጃችንን ይዘን የምትመራን አንተ ነህ። ስንወድቅ የምታነሳን፣ ስንደክም የምታበረታን፣ ጠፉ ሲባል ጠፍተዋል ስንባል ሕይወት የምትዘራ አንተ ብቻ ነህ። እግዚአብሔር ሆይ አሁን መንገዶቼን እጀምራለሁ። ከፊት ለፊት ጠላት ካስቀመጠው ከየትኛውም ወጥመድ ነጻ እንድታወጣ እንጸልያለሁ። ነጻ እንድታወጣ እንጸልያለሁ። መንፈስ አሁን ይቆጣጠረን። መንፈስ አሁን ይቆጣጠረን። አሁን ይህን ጸሎት የሚሰሙ ሁሉ ላይ የአንተ መንፈስ ይውረድ፣ ኃይል ይውረድ። ቃልህን መስማት ይችሉ ዘንድ ጸጋ ይብዛላቸው። አሁን አሁን እግዚአብሔር ሆይ በተለያየ የዓለም ክልል ላይ ሆነው የሚሰሙ አሁን መንፈሴ ያገኛቸው። ካሉበት ጥያቄ ካሉበት ቋጠሮ ነፃ የሚያወጣ መንፈሴ ያገኛቸው። አባት ሆይ በዚህ ሰዓት ተማሪዎች፣ የመንግስት ሰራተኞች፣ የጤና ባለሙያዎች፣ ጽዳት ውስጥ ያሉ በጉልበት የሚሰሩ ሾፌሮች ሊሆኑ ይችላሉ፣ መምህራን ሊሆኑ ይችላሉ፣ አገልጋዮች ሊሆኑ ይችላሉ፣ የቤት ሰራተኞች ሊሆኑ ይችላሉ። ዓላማ ያላቸው ፕሮግራም ያላቸው እግዚአብሔር ከአንተ ጋር በጓዳ ያወሩ፣ በጌታ በኢየሱስ ክርስቶስ ስም አሁን ጸልያለሁ። በጌታ በኢየሱስ ስም ኃይል ያገኛቸው ምሪትህ ያገኛቸው። እግዚአብሔር ሆይ የሰሩትን ስራ ከእጆቻቸው የሚበትን ጠላት ከእነሱ ላይ እንዲሰበር ጸልያለሁ። እግዚአብሔር ሆይ ጣልቃ ግባላቸው በዚህ ሰዓት። እግዚአብሔር ሆይ እርዳኝ ብለው የሚጮሁ አሁን ተገለጠላቸው። አሁን እጃቸውን ይዘምራ። ምን ማድረግ እንዳለባቸው ግራ የተጋቡ እግዚአብሔር ሆይ ካሉ እጃቸውን ይዘምራ። ኃይል ያገኛቸው። ምስክርነት በእናንተ ላይፍ ላይ ይገለጥ ይገለጥ። መከራን በቃ ይበልላችሁ፣ እንባን በቃ ይበልላችሁ። እግዚአብሔር ሆይ በተለያየ ጥያቄ ውስጥ ያሉ ሰው ያጡ እርዳታ ያጡ ሰው የለኝም ያሉ፣ እግዚአብሔር ሆይ አንተ ሁሉን የምታይ ሁሉን የምትነካ ሁሉን የምትደርስ ሁሉን ነፃ ማውጣት የምትችል አምላክን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያሉ። እጅ ይዘርጋላቸው፣ እጅ ይዘርጋላቸው፣ እጅ ይዘርጋላቸው። በቤተሰብ ጉዳይ የሚያነቡ በወንድሞች ጉዳይ የሚያነቡ በእህቶቻቸው ጉዳይ የሚያነቡ በእናትና በአባት ጉዳይ የሚያነቡ የሚጸልዩ አሁን ከሰማይ ፍርድ ይምጣላችሁ። አሁን ከሰማይ ፍርድ ይምጣላችሁ። ከአርያም ፍርድ ይምጣላችሁ። አባቶ ሆይ ጸልያለሁ ጸልያለሁ ጸልያለሁ ጸልያለሁ። እግዚአብሔር እንቅልፍ ያሉ፣ ሕመም ውስጥ ያሉ፣ ጭንቀት ውስጥ ያሉ፣ ጌታ ሆይ አትደርስም ወይ ያለው ያሉ፣ እግዚአብሔር ሆይ ጸልያለሁ፣ በጌታ በኢየሱስ ስም። ሰዓቱ የናንተ ነው፣ ጊዜው የናንተ ነው። በእምነት ጸልዩ ከኔ ጋር። እግዚአብሔር ይመጣል፣ ጌታ ኢየሱስ ክርስቶስ ይመጣል። ሰላሳ ስምንት ዓመት ሙሉ ሰላሳ ስምንት ዓመት ሙሉ ፈውስ ባለበት ስፍራ ተኝቶ ያ ሽባ የነበረ ሰውዬ እያለ ሌሎች ሲፈወሱ ነጻ ሲወጡ ሰላሳ ስምንት ዓመት አስቆጥሮ ድንገት ጌታ ኢየሱስ ከኋላው መጥቶ ለትድን ዘንድ ትድን ዘንድ ተወዳለህ ብሎት አልጋህን ተሸከመ ሂድ እንዳለው ዛሬ ጸለያለው ብዙ አመት ያስቆጠረ ጉዳያችሁ ያለቀሳችሁበት ጌታው አትፈር ደግሞ ያላችሁበት ጉዳይ በጌታ በኢየሱስ ስም የፍርድ ጊዜ ደረሰላችሁ። እንባችሁ የሚታበስበት ጊዜ ደረሰላችሁ፣ ደረሰላችሁ። አምላክ ይጎበኛችኋል፣ አምላክ ይጎበኛችኋል፣ አምላክ ይጎበኛችኋል። እግዚአብሔር ነጻ የሚያወጣበትን ጊዜ ደረሰላችሁ። እንደ ሌሎች የምትስቁበት፣ እንደ ሌሎች የምትጠርፉበትን ጊዜ እግዚአብሔር አመጣላችሁ። መከራን ከእናንተ አነሳላችሁ፣ መከራን ከእናንተ አነሳላችሁ። እግዚአብሔር ሆይ ከድንገተኛ ሞት ከድንገተኛ አደጋ ከድንገተኛ ጥፋት በኢየሱስ ክርስቶስ ደም ይሸፈኑ። ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ታደጋችሁ። ልጆች ያላችሁ ልጆቻችሁ በሞገስ ይደጉ። ከዚያ ዓለም ጥፋት ይጠበቁ። ከዚያ ዓለም ጥፋት ይጠበቁ፣ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረው እየጸለዩ ላሉት እጅ ይዘርጋላቸው፣ ክንድ ይዘርጋላቸው፣ አባትነት ይዘርጋላቸው። አቤቱ አምላኬ ሆይ እጸለያለሁ አሁን